ሰላም ሰላም፣ እንዴት ናችሁ? ውድ ቤተሰቦች፣ ዛሬ የምንገኘው በደቡብ ጎንደር ጨጨሆ መድኃኔዓለም ነው። እንግዲህ የምታዩዋቸው እናቶች፣ አባቶች ከደብሩ ተጠግተው የሚኖሩ መነኮሳት ናቸው። አንዲት እህታችን እነዚህ መነኮሶች እንድጠይቃቸው ልካኛለች እና እነዚህን እናቶች ልጠይቅ እዛ እገኛለሁኝ። ይህን ቪዲዮ ሼር ላይ ኮሜንት በማድረግ አብራችሁን ቆዩ። አመሰግናለሁኝ። በምታዩት መልኩ ጤፍ፣ በቆሎ፣ እንዲሁም ስንዴ ዱቄት ነው ዘንላቸው የተገኘ ነው። እነዚህ አረጋውያን ወደ አርባ ያክል ናቸው። በዛ መስመር የሚመላለሱ ሹፌሮች ካልሆኑ በስተቀር ማንም ሰው አግዟቸው ያውቁም። እነን አረጋውያን የሚኖሩት ከአንድ ቤት ውስጥ ነው ሁላቸውም። እስከ መጨረሻው ይሄን ቪዲዮ ይዩት፣ አብራችሁን ቆዩን። በምታዩት መልኩ ከላይ ቦታ ሲጠበን ከውስጥም አድርገን ጭነን ሄድ ነው። ውድ ቤተሰቦቼ እንግዲህ በምታየት መልኩ ይህንን ለአባቶቻችንና ለእናቶቻችን እዛ ድረስ እዘን ተገኝተናል። ስለዚህ አሁን ደግሞ ፎጣም እናለብሳቸው ለእያንዳንዳቸው አለና አብራችሁን ቆዩ። ቦታው ቀዝቃዛ ከመሆኑ የተነሳ ብርድ እንዳይበርዳቸው ፎጣም ግዛላቸው ብላይ ነበር። እንደምታየው ስድስት ስድስት ክንድ ፎጣ ገዝቼላቸው ፎጣውን አለባብስ ናቸው። በጣም ደስ ብሏቸው ሁሉም እናቶች አባቶች በጣም እየመረቁ ነው ያሉት። ይሄን ያደረገችላችሁ እውነታችን ነግራችኋለሁ። ብሩ የሰላሴ ነው፣ እግዚአብሔርን ያመስግኑልኝ። ከዛ ሲቀጥል ደግሞ ጽጌ ማርያም እባላለሁ፣ ይመርቁኝ። ወለተ ኪዳል ልጅ ናት፣ ልጅንም ይመርቋት። እንደገና ደግሞ የጠፉ ወንድሞች አሉኝ፣ እነሱንም በጸሎት ያስቡልኝ። በተረፈ እግዚአብሔርን አመስግኑልኝ ብላ ነው ይሄንን ሁሉ ያደረገችላችሁ

እድሜውን ዘለቅ ሀብቱን ሰፋ ያድርግልን እግዚአብሔር ይስጥልን። ከዘመኑ ሀወራቱ ግጥም ያርገልን የመጣችሁትም ወንድሞቻችን፣ አባቶቻችን ከፍ አርጎ በይህ ጊዜ በተጨነቀ በተጠበበ ጊዜ መተነ አልበስ ና አብረተነ ብላችሁ ደግሞ ደስ ሰባው መታችሁ የምታውን ፈቃጅ አያሳጣን። አሜን። ፈቃጅ ነው፣ ይሁንላኮ ፈቃጅ ቢኖር ነው። ፈቃጅ አይንሳን። የተረገጣችሁት ዘመዳት አርግልና የምቧይ ፍሬ አርግልና እናንተ ሀደናው ቀን ሰውሮ እንደው ደግሞ ይዛ ለመምጣት ያብቃችሁ ስለታችሁን ያስምረው። ያችን የተሳላችሁ መከለጆቿን ወንድሞቿን አግንታ ደግሞ ለመደሰት ያብቃነ ፍር ፍሪ ያርግልን። እናቶች የተረገዳችሁ የወደዳችሁ የተባረከ ሀመታው ዘመን ይቀመን ይህን ቀን እንዳንድ ቀን ያሽቃችሁ የወለዳችሁት ይወለዳችሁት የዘራችሁት የገዛችሁት የተባረከ የተቀደሰ ያርግልን። እግዚአብሔር ይስጥልን። ኑር ሆኑ ያልታሰበ እንጀራ አብታችሁልና፣ ያልታሰበው እንጀራ ይስጥልን። ንግዚም እጃችሁ አይጣ፣ አሜን። ይኔ ሁልጊዜም ትመግቡ ያርጋችሁ። ይሄ እንደው ነው። አባባ እሺ፣ ደግሞ የተረፈች ናት ለምስማር ምናምን እንድትሆን አስር ሺህ ብር ናት። እሺ፣ እሺ። አሜን፣ አሜን፣ አሜን፣ አሜን። በሉ ሰላሙን ከሄድኩ አይቀር ወዲው ቤታቸውን ላሳያችሁ። ይህ ነው ቤታቸው እንግዲህ እንደምታዩት ሴቶቹም ወንዶቹም የሚያድሩ ከዚህ ቤት ነው።